መንግስታችን የአስር ዓመት የልማት እቅድ ማዘጋጀቱ ይታወሳል። ከዚያ እቅድ የተቀዳ ካስኬት ተደርጎ የአምስት ዓመት፣ የአንድ ዓመት በየሴክተርና አመት ተቋማት ደግሞ ከዛም ባነሰ ጊዜ የተግባር እቅድ ተዘጋጅቶ እነዚያን አሰናስሎ በማሳካት ትልቁን እቅድ ከግሪ ማድረስ ጥማት ጉጉትና ትጋት እንዳለ ይታወቃል። ይህንን እቅድ ስናዘጋጅ በይሆናል የገመት ናቸው አልፎ አልፎ ደግሞ ያልገመት ናቸው ሰው ሰራሽና ተፈጥሮ አደጋዎች በሀገር ደረጃም በአለም አቀፍ ሁኔታም ያጋጠሙ ቢሆንም የዓለም አቀፍ ፋይናንስ ተቋማት ያለፈው ዓመት የሰብ ሰሃራ ሀገራት ኢኮኖሚክ እድገት 4.2% እንደሚሆን ገምተው ነበር። ይሁንና በባለፈው ዓመት ሪፖርት እንደተመላከተው ኢትዮጵያ 8.1% የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብ ሰሃራ ሀገራት የተሰጠው ግምት ከአምናው እምብዛም የራቀ ባይሆንም ኢትዮጵያ ስምንት ነጥብ አራት ፐርሰንት ለማደግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት ስምንት ወራት የነበሩ የኢኮኖሚክ ዕቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት አራት ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከስምንት ነጥብ አራት በላይ ልናሳካ እንደምንችል ይጠበቃል። ያለፉት ስምንት ወራት የኢኮኖሚክ እንቅስቃሴዎቻችን በሙሉ በእያንዳንዱ ኢንዲኬተር በብልጽግና፣ በኢህአደግ፣ በደርግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል።